እስካሁን አልታወቀም። መጨረሻ ላይ ግን የሚታወቅ ይሆናል ማለት ነው። እዚህ በጣም ደንግጣለች ቤዛ። አኪም ቤት ናት ነርስ ትለው፣ አይሆንም አላት። ምክንያቱም የሚከታተሏቸው ሰዎች ስላሉ ማለት ነው። ከዛ ገኒ ለገኒ ሉሊት ለገኒ ነገረቻት። ያው እንዳትነውራ ብለው ነበረ። ግን ሉሊት ነገረኛ እና እንትን ባያደለች አመላለሽ አለች ነገር አመላለች ለገኒ ነግራታለች ማለት ነው። ገኒን በዛው በነገረችባት ሰዓት ናታ ቢኒ ስትል በጣም ነው የደነገጠችው፣ ና በዛው ወደቀች ማለት ነው። ስተው ገኒ ሉሊት ስትመጣ ቤዛ ና ጽ ሆነው ሉሊት ላይ አፈጠጡባት፣ ምክንያቱም ለገኒ አንቺ ነሽ የነገርሽ ብለው ማለት ነው። ቤዛም አትሄድም አክምቤት ስትባል አትሄድም አለች ማለት ነው። እናታን አትሄድም አላት። ከዛም በኋላ ገኒ ታማለች ሲባል ደግሞ እንቲ ፈልከው ለምንድን ነው ስትለው የሚከታተሉ ሰዎች ስላሉ ነው ብሎ ነገራቸው ማለት ነው። ቤዛም ነው እንዲህ አለች እና ዝም አለች ማለት ነው። ናታን እዚህ ጋር ገኒን ወጥቶ እያዋራት ነበር ነው የገኒን ሳይሆን ያሁ እንትናን የእንትናን ሰዎች የቢኔን እንድንፈልጉት እያፈላለገ ነበር ማለት ነው። እየደዋወለ ማለት ነው። እሱም ናታንም የራሱ ሰው ታዘጋጅቷል። እሱ ከፖሊሶች ጋር የሚሰራው እና የአቶ ያፌትን ብቻውን እያወራ ነበረ። ላፕቶፕ ላይ ቁጭ የማይቶፕ እንትን እያ እንዳለ የእሱ እንት መጣማ ጋርደሩ መጣና እያወሩ እንዳሉ በር እየተቆረቆረ ነው ምናች ነው አሰሙም እንደ አለች እና እንትነ ወረደች። ኤፍራታ ማለት ነው። እዚህ ጋር ደግሞ ዴኒስ ወንድሟ ጋር እያወሩ ነበረ። የዴዚ እናት በጣም ኃይለኛ ናት ማለት ነው። ያህ ወንድሟ ይሄን ሰሞን ስጓር ቤዳን ስላገኘ ማለት ነው የጋሉ ልጅ ለገኔ እየነገረቻት ነው ያሁ ወይኔ ለመንገድ ልኪ ጭንቃት እያለች ነበረ። ከዛ የዴዚ እናት ወንድሟን እያና ቁጭ በል አዋራኝ ስትለው እሱም እሺ ምንድን ነው አለ እና ቁጭ አለ። ከዛም በኋላ ልጅን ቷማን ነበር ስጠይቀው ስለ ዲጂታ ማንነት ምንም አያገባሽም ብሎ ጥሏት ሄደ። ከዛም በኋላ ጥሏት ሄደ ማለት ነው። ምንድን ነው እና ና የምጠላት እያለች ልጃ መጋረጠች። ከዛ ፖሊሶች መጡና የፊትንና እንትንን ጋርደሮን ይዘውት ሄዱ ማለት ነው። የፎመጣችን ምንድን ነው በርይት ተንኳኳኮ ነው አሰሙም እንዴ አከብቱም እንዴ ብላ ሰዎች እና የወጣ ሴት ፖሊሶች ናቸው ማለት ነው። ከዛ ይዘው ትሄዱና የፊት የፊት እኔ ምንም ነገር የማውቀው ነገር የለም በማለት መልሱን ቃሉን ሰጥቶ ተመለሰ ማለት ነው እና ፖሊሶች ላይ እንደውም ዝቶባቸው ነው እየመጣው ማለት ነው። ፖሊሶችም በነብሱ እንድታመጣልን እንፈልጋለን ብለው እየነገሩት ነበረ ፖሊሶች ማለት ነው እና ኢፉዬም እዚ ጋ እያደዋወለች ነው። ምን እንደተፈጠረ ምንም አታውቅም ማለት ነው ኢፉዬ። ከዛም በኋላ ብኒጋ እንትናጋ ስትደውል፣ ቤት ስትደውል እነናት አልጋ ስልካቸው አይሰራም። ከዛ እንትናጋ ደወለች ና ቤት ሄደች ማለት ነው። ገኔ ጠይቃት ሄደች። ከዛ ትጠይቃት ጠይቃት ግን ይቅርታ ምናምን እያለች ጠየቀቻል ማለት ነው እዚ ጋ እንትና ነው ማለት ነው። ብሌኔ አልሞተም፣ ያው አይሞትም ማለት ነው። ምክንያቱም የጽፈቅለኛ ስለሆነ ያፈ ነው ግን እንትና ነው። አቤላ አውጥ ያለው አቤላ ነው የያዘው ማለት ነው። እና ያው በእንትና ሳቦ አቤላ እየተጠቀመ ነው። ያው ጽናት የምታጋጀላቸው ማለት ነው፣ ውድ ቤተሰቦች። እና በጣም ከባድ ነው። የቪዲዮ ከወደዳችሁት እንግዲህ ላይጓ እና ሸራ እንዳረሷት ቢኒ በቃ ቤላ እጀ ሰጠ ማለት ነው። ናታን እዚህ ጋር እየዛተ ነው ማለት ነው። እኔ ምንም በማላውቀው ነገር ቆይ ማን ነው እንደዚህ ያደረገው እያለ እያሰበ ነው። እንትና ማለት ነው ወይዘሮ አቶ ያፌት አቶ ያፌት እኔ ተፈታተነ ሰው ቁጭ እያለ ነበረ እና ማለት ነው። ጽዬም እዚህ ጋር ፍለጋ ወታ ነበረ፣ ፍቅረኛዋ ፍለጋ ወታ ነበረ። ግን በምንም ታምር ልታገኙ አልቻለችም፣ ማለት ነው። ደክሞ ዙረው ዙረው ደከሙና ደከማቸው። ከዛም በኋላ ቤዛ ጊዜ ከዚህ በላይ መሄድ አልችልም አለች ቤዛ፣ ማለት ነው። ከዛም ቤዛ ምንም ደክሞኛል፣ ቤዜ ግን ምንድን ነው ማረገው? አስረብኛል ቢኝ ብዬ እያለች ሄደ ሐሳቧ ቆጣቢ በሆነ መልኩ እኔ ነኝ ያጠፋሁት እያለገሰች ነበረ ማለት ነው። ጽይ ማለት ነው።